ቤተሰቦቻችሁ ለመለወጥ ብላችሁ ስደት የወጣችሁት ወንድሞቼ ፈጣሪ ወዶ ከመቅረት ይጠብቃችሁ። ከሀገር በሰላም እንደወጣችሁ ወደ ሀገራችሁን በሰላም አላህ በስኬት ይመልሳችሁ። እህታችን ላይ በደረሰው ነገር በጣም መራር ሀዘን ተሰምቶኛል። ለመላው ቤተሰቦቿ አላህ ሰብር እንዲሰጥ ምኞቴ ነው። አሁን ይሄ ቪዲዮ ምነግራችሁ ጥንቃቄ አዲስ ለሆናችሁ ብቻ ሳይሆን እዚህ ሀገር በጣም ብዙ አስር አመት ስምንት አመት አምስት አመት የቆያችሁ እህቶችን ይመለከታል። ምን ምን ጥንቃቄ እናድርግ፣ በዚህ ዙሪያ ላይ መወያየት ፈልጋለሁ ከእናንተ ጋር ማለት ነው። ብዙ ጊዜ ሳውዲ አረቢያ ላይ ሰው ያልገደለን ሰው አይገደልም። ኦኬ። ሰው መታችሁ ከሆነም የእስር ቅጣት ትቀጣላችሁ፣ ትመታላችሁ። ሰው ገድላችሁ ከሆነ ትገደላላችሁ። እች ልጅ ወላሁ አለም አላህ ነው የሚያቀው። እስካሁን ይፋ የወጣ ነገር የለም። እች ልጅ በምን እንደተገደለች ለምን እንደተገደለች የሚያሳይ መረጃ አልሰማንም። ነገር ግን ኖርማኒ እንደተገደለች ነው ማማ እያለች እየጮኸች በጭካኔ እንደገደሏት ነው የሰማ ነው እንደእናንተው ማለት ነው። ግን በዚህ ዙሪያ ላይ አስተያየት መስጠት ምፈልገው፣ ብዙ ጊዜ አረብ ሀገር ስንቆይ መዳሞች ትንሽ ሲናገሩን በጣም ኦቨር እንናደዳለን። እራሳችን ቀዝቀዝ ማድረግ አለብን። ከአቅም በላይ ጭንቀት መቀነስ አለብን። ብዙ ጊዜ ጭንቀታችን ከየት ነው የሚመጣው? የጭንቀታችንን ምንጭ መፈለግ መብቴ ለጭንቀት የሚዳርገንን ኦቨር የሚያናድደንን ነገር መብቴ መፈለግ፣ የምንሰራበትን ገንዘብ በአግባቡ መያዝ ለምን የሰራንበት ገንዘብ ሲጠፋብን መሄጃችን መውጫችን መግቢያችን ሲጠፋብን፣ እዚህ ጋር አረቦች ትንሽ ሲናገሩን ኦቨር እንወጣለን። ልጆቻቸው ትንሽ ሲረብሹን ኦቨር እንወጣለን። እኔ አሁን ብሞት ልጅ ያለበት ቤት አልገባም። ምክንያቱም በቃ የድሮዋ እኔ አይደለሁም። ተቀይር ያለው በተለያዩ ነገሮች፣ በብቸኝነት በናፍቆት በብዙ ነገራቶች። ስለዚህ ጥንቃቄ ማድረግ አለብን። ገብቷችኋል? ልጅ መጠበቅ ትግስት የሌላችሁ ሰዎች ልጅ ለመጠበቅ እንዳትገቡ። ምግብና ጽዳት ገብታችሁ በትንሽ ብር ብትሰሩ ይሻላል። ለምን? ሰላም አለው፣ ከሰዎቹ ጋር የሚያገናኛችሁ ነገር የለም ኦቨር። ልጅ ያለበት ቤት ግን ለልጅ ፓምፕረስ ልትቀይ ትችያለሽ፣ ልጅ ሽንት ቤት አስገብተሽ ለማጠብ፣ ልጆቹ ደግሞ ችክ ሲሉብሽ፣ ሽንት ቤት ውስጥ ሊወድቁ የሆነ ነገር ሊጋጩ እጅሽ ላይ ሊሞቱ ብዙ ነገር ያጋጥመናል። የአረብ ሀገር ህጻን ልጅ መያዝ በጣም ትዕግስት ያስፈልገዋል። ኦኬ እውነቴን ነው። በተለይ እዚያ ሀገር በጣም የቆያቸው አረብ ሀገር በጣም የቆያቸው ሴቶች ልጅ ጥበቃ እንዳትገቡ በፍጹም። ለምን ምድርና ፎቅ ጽዳትና ምግብ አትሰሩም? ልጅ ጥበቃ እንዳትገቡ። እዚያ ሀገር በጣም ብዙ አመት የሆናችሁ እህቶች እስፔሻሊ የብዙ ነገር አሁን አገራቸው ሴቶች በጦርነት ምክንያት ቤተሰቦቻቸው አጥተው ብዙ ነገር ሆነው ያለቤተሰብ ቀርተው ጸርተው በናፍቆት በእጦት ባለመሳካት በድካም ምክንያት በጣም በርካታ ሴቶች ስትረሱ ውስጥ ናቸው። በጦርነቱ ምክንያት ማለት ነው። እናንተ ሴቶች ውስጣችሁ በጣም ዲፕሬሽን ያለባቸው ሴቶች ልጅ ለመጠበቅ ምንም አይነት ስራ ለማድ ብታጡም ልጅ ለመጠበቅ እንዳትገቡ። ምክንያቱም እንደነገርኳችሁ ነው፣ ልጅ መጠበቅ በጣም ትዕግስት ስለሚያስፈልገው ማለት ነው። ገብቷችኋል? ለሁሉም ነገር ጥንቃቄ ያስፈልገናል። አንዳንዴ እኔ በእርግጥ ትዕግስተኛ አይደለሁም፣ ግን እንታገስ ነው የምለው ትግስት ይኑረን። አንገት ማለት አንገታችን ሰው ነን። በእርግጥ ግን ሰው ቤት ስንኖር እነሱ የሆነ ነገር ባደረጉን ቁጥር መብት የመፈለግ እንጂ እንደነሱ ለመሆን ባናስብ ምርጫ ነው ብዬ አምናለሁ። ምክንያቱም እንደነሱ እንሆናለን ኦቨር እንሆናለን ካልን ራሳችንን ነው የምንጎዳው። ስቅ ማለት በቃ የሰው ቤት ነው የሰው ሀገር ነው። አገራችን ስንገባ እንሻላ በስኬት ቀና እንላለን፣ በደስታ ቀና እንላለን። በቃ የሰው ሀገር የሰው ነው ሰርተን የምንለወጥበት የሰራነውን ይዘን የምንወጣበት። እራሳችሁን አትጣሉ። ጭንቀት ደግሞ መብት እንደማይመጣ ታውቃላችሁ። ወላሂ ነው እምላችሁ። አሁን ላይ እኔ ማለት ነው ኢጃዛ ቤት ለምን ሁለት ወር፣ አንድ ወር አልቀመጥም? ስራ ካጣው አለጭነት ስራ የሚሰጠው አላህ Subhanahu Wa Ta'ala ነው። እርም የሚረዝቀው አላህ። የኛ ያለው እንጀራ ይሻግታል እንጂ በቦታው ማንም ሊበላው አይችልም። አላህ ርስቃችን ያቅርብልን፣ ርስቃችን አያርቅብን፣ ርስቃችን ርቆ ከሆነም ደግሞ አላህ አይቀርብልን። በቃ አሁን ላይ ለራሴ ያሳመንኩት እኔ ባሰብኩ ሳይሆን አላህ ባሰበው ነው። ምታደርጉት፣ የምትወጡት፣ የምትወርዱት በአላህ ቅዋ ነው፣ በእኛ ፈቃድ አይደለም። ማንኛውም ሰው አረብ ሀገር ላይ አስር አመት ሀያ አመት መቀመጥ የሚፈልግ ሰው አለ ብዬ አላምንም። ነገር ግን ተገዶ ነው ሳይሳካለት ቀርቶ ሳይሞላለት። ርስቃችሁ ካለቀኮ ሳትፈልጉ ሀገር እንደምትገቡ ታውቃላችሁ። አንዳንዴ የሚገርማችሁ ነገር በመጡበት በአንድ ወር ሀገር የሚያሳፍሯቸዋል። ወላሂ ነው የምላችሁ። ስለዚህ እኛ ስለተጨነቅን አይደለም። ጭንቀት የአይምሮ በሽተኛ ነው፣ ገዳይ ነው። አትጨነቁ፣ ትገረጣላችሁ፣ ያልእድሜያችሁ ታረጃላችሁ። በምትጨነቁ ሰዓት ለመስራት ሰበብ አድርጉ፣ ሰበብ አድርጉ ለመስራት። ግን ለምን እኔ ያልኩት አልሆነም ብላችሁ ደግሞ ራሳችሁን አታስጨንቁ። በተጨነቃችሁ ጊዜ በጣም ብዙ በሽታ ነው ወደ እናንተ የሚመጣው ተስፋ መቁረጥ በቃ ሰው ሲናገራችሁ መጨናነቅ ሰው ማስጠላት ራስ መጥላት ሰው መጥላት በቃ ሰው የሌለበት ብቻ ቦታ መናፈቅ እንደዛ እንደዛ አይነት ነገር ነው የምንፈልገው እና ይህ ቻናል የእናንተው ቻናል ነው ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ሼር አድርጉት ለብዙቶች ይጠቅማል ብዬ አምናለሁ። ማለት ማንኛውም ሰው አለመጨነቅን ይፈልጋል። ወይም ደግሞ አለመጨነቅን እኔ ያስተምረዋለሁ ብዬ አይደለም፣ ግን አንዳንዴ እኛ እርስ በርሳችን መመካከር፣ መነጋገር አለብን። እንደዚህ በምንመካከር በምንወያይበት ጊዜ ማለት ነው በጣም በርካታ እህቶች ጋር ይህ ቪዲዮ ይደርስና ያዳምጡታል፣ ያዩታል። ትግስት ማድረግ እንዳለባቸው ይሰማቸዋል። በቃ ትግስት አድርግ ይላሉ። እና አላህ ይጠብቃችሁ። አላህ ደግሞ ያላሰባችሁት ርስቅ ያላሰባችሁት የእርፍት እንጀራ የእርፍት ስንቅ አላህ ይወፍቃችሁ። ስደት በቃ ይበላችሁ እላችኋለሁኝ። ትላንት በሰራሁት ቪዲዮ ላይ ደግሞ ብዙዎቻችሁ እንዴት ነው እንደፈለጋችሁ ብሉ ያልሽው ምናምን የሚል ነገር። አዎ እንደፈለጋችሁ ብሉ ያልኳችሁ ምንድነው ይስራፍ አድርጉ፣ በትኑ፣ ድፉ ምናምን ሳይሆን እናንተ እስክትጠግቡ ድረስ ብሉ በቃ ማለት ካለ ነው፣ እስክትጠግቡ። ግን ከሌለ ደግሞ እንደማት ሞቱ እንደማት ሞቱ አክል ብሉ፣ አትፍሩ። ፍራት ጥሩ አይደለም። አንዳንዴ አረቦች ፍራታቸውን በትግስት አድርጉት፣ በልክ አድርጉት። እንደዚህ ከነሱ ጋር ደግሞ ግትር መሆናችሁንም በልኩ አድርጉት ነው ያልኩት። ሶ ይሄ ነገር እናንተ ብዙዎቻችሁ እንዴት ነው እንደፈለግ ሽታ ይስሙ አለምሳሌ አንድ እህቴ ምን ብላኛለች መሰላችሁ? እኔ እኮ ለራሴ ምግብ ስሰራ አሽትታ ነው እንደ ድመት ኩሽና ምትመጣብኝ። ትምጣ፣ ለራስሽ እየሰራሽ ነው። ይስራፍ ወይም ደግሞ ከነሱ የበለጠ ወይም ከነሱ አማርጠሽ አይደለም እየበላሽ ያለሽው። ኦኬ ቁርስ በስነ ስርዓት፣ ምሳች ምሳቹ በስነ ስርዓት፣ መክሰሳ መክሰስ ታውት እሱ እራታችሁ በስነስርዓት ከበላችሁ ወላሂ በቂ ነው። ላችኋለሁ። ወዳችኋለሁ። ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ።